አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የጃናላች ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አልሐምዱ ሊላህ ደህና ነን። ሰላማችሁ ይበልልን፣ ብዝት ይበልልን። በአገር ውጭም በአገር ውስጥም ያላችሁ ሰላማችሁ ይብዛልን። እንዴት ናችሁ? በተረፈ አላህ ሰላም ያደርግልን፣ ሀገራችንን አላህ ሰላም ያደርግልን። እንግዲህ በወዳወድም ያለውን ሀገራችን ሰላም ያደርግልን፣ አላህ ሰላም ያሰማን አላለሁኝ። ተረፈ እናንተ እንዴት ናችሁ? ስራ እንዴት ይዟችኋል? እንዴት ነው ሁሉ ሰላም? እኛ አልሐምዱሊላህ ደህና ነን። ያው ስለምታበራቱን ስለምታበረታቱን ከልብ እናመሰግናለን። ሀቂቃ ካሰብ ነው በላይ ነው። እኛ አዲስ ጀማሪ ነን። ምንም አንዱንም አናውቀው ማለት ነውና አዲስ ጀማሪ እንደመሆናችን ያኔ እስኪ እንሞክረው ብለን ነው የከፈት ነው። ግን ደግሞ ከጎናችን ናችሁ የምታውቁንም የማታውቁንም ስለምታበረታቱ ከልብ እናመሰግናለን። ለላ ብለን እንወዳችኋለን ማለት ነው። ያው ከጎናችን እንደምትሆኑ ካሁን በኋላም ከጎናችን እንደምትሆኑ ተስፋ አለኝ ማለት ነው። ያው በተረፈ ሀሳብ፣ አስተያየት ደግሞ አስቀምጡልን እኛም በተለያየ ቪዲዮ ለመምጣት እንሞክራለን። ያው ሰው ሀገር ያላችሁ ሰዎች እንደኛ የምትሰሩ ታውቁታላችሁ ብዬ አስባለሁኝ ቪዲዮ ለመቀረጽ አይመችም አንዱን አንዱ ስት ያኔ ስራ ጋር አይመችም ማለት ነውና፣ ግን ደግሞ አላህ ከአላህ ጋር ኢንሻአላህ ከሀገራችን ስንገባ እንሰራበታለን የሚለው ነው። ግን እስከዛ ድረስ ደግሞ አንዳንዴ አንዴ እንደማን ማመቻችተን ቪዲዮ ለመልቀቅ እንሞክራለን ማለት ነው። እንደዚህ ብለን ያኔ ቀርጸን የምንለቅላችሁን ቪዲዮ ደግሞ ከጎናችሁ ሆናችሁ እያበረታታችሁን፣ ላይክ ሼር እያደረጋችሁልን ሀሳብ አስተያየታችሁን እያስቀመጣችሁልን እኛም ደግሞ ደስ እያለን ቪዲዮ ለመልቀቅ እንደ ማንም ሰዓት አመቻችተን ለመልቀቅ እንሞክራለን ማለት ነው። የእናንተን ድጋፍ የእናንተን ፍቅር እያየን ማለት ነው። እንሻላ ባላ ፈቃድ ብቅ እንላለን ማለት ነው። እኔና እህቴንን እንሻላ ላይክ ሰብስክራይብ እያደረጋችሁ አበረታቱን ሁላችንንም ማለት ነው። ይሄው ቻናሉ አዲስ ነው ገና ከተከፈተ እንደው ለቀን ነው የሚሆነው እና ግን እናመሰግናለን ከልብ እናመሰግናለን። መሰግናለን ሁላችሁንም፣ ላላህ ብለን እንወዳችኋለን ስለምታበራታቱን ማለት ነው። ያኔ እንደፈራ ነው አይደለም፣ ጥሩ ላይ ነው ለማለት ፈልጌ ነው። ውድ የሀገሬ ልጆች ሙስሊም ክርስቲያኖች ሁላችሁንም እናከብራችኋለን፣ እንወዳችኋለን። ሀቂቃ ያው ከጎናች ስለሆናችሁ ማለት ነው። አላስብነውም ነበር ማለት ነው። እንደዚህ ያለ ነው እንዴ እያልን ነበር ማለት ነው፣ እና እየሳቅን ነበር ማለት ነው። እና በተለያዩ ቪዲዮዎች እንመጣላችኋለን ኢንሻ አላህ ማለት ነው። በግጥም ባሳለፍነው፣ እያንዳንዳችን ባሳለፍነው፣ ሰው አገር ላይ ሆነን ባሳለፍናቸው ታሪኮች፣ ያሳለፍናቸው ትዝታዎች፣ ያሳለፍናቸውም መጥፎም ደስታም ብዙ ነገሮች አሉ። በተለያዩ ቪዲዮዎች እንመጣለን በቻልነው መጠን ማለት ነው። ኢንሻአላህ ከአላህ ጋር ማለት ነው። በተረፈ እንግዲህ አበረታቱን። ቪዲዮን እንዳያችሁ ላይክ ሰብስክራይ አድርጉ ማለት ነው። አንድ ኡስታዝ የቃሪያ ድምጽ የቁርአን አስገባላችኋለሁ። ደስ የሚል ቃሪ ነው። መካ ላይ እንትን የሚል ነው። አሰጋጁ ነው ማለት ነው እና ደስ የሚል ድምጽ ነው። እያዳመጣችሁ ስራችሁን መስራት ትችላላችሁ። ቪዲዮችንን በዛው ሰዓት ማላ እያያችሁልን እያዳመጣችሁልን ያንን ድምጽ ቃሪውን ያኔ ጋብዛችኋለሁ ማለት ነው። ተከታተሉ። ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።